ሰላም ጤና ይስጥልኝ። የቀዳሚያ መሻሻችን ተመልካቾች እንደምን አላችሁ? ዛሬ ኢሬቻ ነው። ታዲያ ዛሬ እንግዲህ በማደዳው እዚህ ኮንፈረንስ አካባቢ የሚገኘውን የኢሬቻ ፓርክ ተገኝቻለሁ። እንግዲህ በሚያምር መልኩ ተመርቆ የኢሬቻ በዓልን ለማክበር በሚሆን መልኩ ተዘጋጅቶ ነው የሚገኘው። እዚህ እንግዲህ ዛሬ የኢሬቻ በዓል እየተከበረ ነው የሚገኘው። እንግዲህ ሁላችንም እንደምናውቀው ይህ በዓል እንግዲህ ለአብሮነት የሚሰብክበት የሚሰበክበት ፍቅር የሚሰበክበት ከጨለመው ጊዜ ወደ ብርሁ ጊዜ የመጣንበትን ዜና በስረበት ጭምር ነው እና እዚህ ምን አለ? ምን እየተደረገ ነው? የሚገኙ ወጣቶች ምን ይመስላሉ? አብረን ዞር ዞር እያለ ምን ቃኛቸው ነው ሆን ከኔ ጋር ሆነ እንኳን አደረሳችሁ። ክን የመጣችሁት ምዕራብ ሸዋ? ምዕራብ ሸዋ በጣም አሪፍ። ምን ይመስላል? ይስትምት የነበራችሁ ነገር አሁን ላይ ስሜታችሁ በጣም ደስ ይላል። ሰው ነበር በየዓመቱ ስለምንመጣ ቀርታችሁ አታውቁም። ስለዚህ ደንበኛ ያገኘሁት ማለት

በጣም ምን ይመስላል? እንዴት አገኛችሁት? በዓሉ እንኳን አደረሳችሁ። በመጀመሪያ እንኳን አብረን አደረሳችሁ። አረፍ እንዴት አገኛችሁት? በጣም ተመስጣችሁ አይደል? አዎ፣ በጣም ደስ ይላል። አይ ደስ ብሎኛል ሰላየኋቸው መልካም በዓሉ ይሆንላችሁ አላህ የሌለ ለ ዛሬ በኢሬቻ በዓልን ሁሉም እንግዲህ በዚህ በምታዩት አእምሮ ደምቆ ተውቦ ባለው ጥፍራውን እያደረገ ደስታውን እየገለጸ ነው የሚገኘው አ እንግዲህ በዚሁ እስናበታችኋለሁ። ብዙም ሚቀረኝ ስላለ እየዞርኩ ደግሞ ሆነ የቀሩትን አያለሁ። ቻው፣ መልካም ምሽት ይሆንላችሁ። እኔ የመጣሁት ሲዳማ ብሔራዊ ክልላዊ መንግስት ከሀዋሳ ነው የመጣሁት። እውነት ለመናገር ስሜቱ በጣም ልዩ ነው። ዘንድሮ ፍጫ ማለት እሬቻው ልዩ ያደርገዋል። ደግሞ ወደዚህ ሳይ ህዝቡ ደሞ በነቂስ ወጥቶ እያከበረን ያለው ሆረ ፊንፊኔ ላይ በጣም ደስ ይላል። ድባቡ ደ ከጥንት ጀምሬ እኔ ትምህርት ዓለም ላይ እያለሁ የሰማሁት እውነት ለመናገር ይሄ ኢሬቻ በዓል ከህዝብ እና ህዝብን ትስስር የሚያረግ በዓል መሆኑን የሰማሁት ከአባቶቻችን እየወረሰን እኮ ነው የመጣነው። ድሮ ወንድም ኦሮሞ ህዝብ እና ስዳማ ህዝብ ከጥንት ጀምሮ በደምና በጥንት የተሳሰሩ ህዝብ ናቸው። ከዚህ አንጻር ደግሞ አባቶቻችን እነሱ ጋም እየመጡ እነሱም ደግሞ ወደ ፊቼ ጫምባላላ ሲከበር እየመጡ ሲያከብሩ የነበረው ባህል ነው። አሁን ደግሞ የዘንድሮ ኢሬቻ በዓል ደግሞ በዓለም ደግሞ በዓለም ገኖ እንዲታይ ደግሞ በጣም ደስ የሚለው ዘንድሮ ኢትዮጵያ መንሰራራት በሚል መሪ ቃል እያከበረ ያለነው ኢሬቻ በዓል በጣም ልዩ ያደርጋል።